ሰላም እንዴት ናቸው? የዳሩ ሚዲያ ተከታታዮች በሙሉ የዛሬው ጌም በጣም ደስ የሚል ነበረ። ማን አለ እንደኔ የፈራ እንዳትወድቅ ሞኒካ እንዳትወድቅ ያለ ማን አለ? በጣም ደስ ይላል። በዛሬ ቪዲዮ ደግሞ የና አሌክስ እና የዛሬው የሚኪ እና የሞኒካ የነበረ ጌም ይዘላችሁ መጥቻለሁ። ዩቱብ ላይ ታሪካችሁን ይዛችሁ ነው እና ታሪካችሁን ንገሩን። እኔ ነገርኩ ካሌክሱ። ቲክቶክ ቀጠለም አልቀጠለም ተዘጋም አልተዘጋም ከአንተ ጋር ያው እየሰማሽ ከሆነ ጌምም የምትጫወጡ ነው። ሀይ አሞራው፣ ይህ ያሽ እንዳትገቢ። ሀይ አሞራው ሰላም ነው። እኔ አሁን አሌክሶ ሲመጣ አሌክሶ ፌስ ነው ነው ምንም ምንም ጉዳይ ስለሌለኝ እንዲህ አሌክሶ ሰላም ነው ምናምን ብላችሁ እንዳትመጡ። አንደኛ ክላስ ምንም የሚያሽኮረብ ጌምሽን፣ ተጫወች ውልቅ። ከዛ ውጭ አንተ ደግሞ የአንተ ቆንጆ ማናት ዴዚ ዩማን ያርጋ፣ ፀጉርሽ ያምራል እንዳትል አሌክሶ፣ ስድብ ነው።

ብቻውን የለጠለጠሽ፣ ብቻው ሰው። በጣም ነው የኮራሁት። በጣም አለ በጣም ነው ደስ ያለ። በጉጉት ማርያምን ዛሬ የሆነ ቦታ የሚሄድበት ነበር። ላይክ ከዚህ የአንድ ሰዓት ምናምን መንገድ ነው እና ነገ የሆነ በጣም የምወዳቸው ቤተሰቦች አሉ፣ ዚህኛ የእነሱ ክርስትና ነበር እዛ ጋር መሄድ ነበረብኝ። ይህን ግን ጊም ግን አያልፈኝም ብዬ ቆጭ ያልኩት። እጄስ ግን ታፍታፍ አድርጌ አላውቅም፣ በህይወቴ ታፍታፍ አድርጌ አላውቅም። ሚኪ ብቻ ጋር መታክል ያደርጉት ታፍታፍ እያደረኩኝ የነበርኩት። ተለጠለጥሽ ተለጠለጥሽ፣ ገና ደግሞ የለጠልጡሻል። ይህን ይህን የአዘዋፍሽን ካልካል ዘጋሽ፣ ገና ትለጠለጫለሽ። ገና ምን አየሽ ይህን

እኔ አንቺ ማለት ሶሻል ሚዲያ ላይ እኔ ሁለት ዓመት ሶስት ዓመት ነው ያደረጉትኝ። አንቺ ግን ከአራት አምስት ዓመት ቲክታክ ሳይመጣ ኢቭን ቲክታክ ሳይመጣ በፌስቡክ ነው የማቅሽ ሞኒካ መርሃ

ሰላም ለእናንተ ይሁን፣ የአገሬ ልጆች። እንዴት ናችሁ? ዛሬ የአሌክስን ደግሞ ያለው በጣም ደስ ይላል ማለት ነው። ራሱ እንዳለው ነው ብዙ ጊዜ ሰው የሚሳደብ ከሆነ አገር የሚሳደብ ከሆነ ሕዝብ የሚሳደብ ከሆነ ምንም መጨረሻው ላይም አያምርም ማለት ነው። ሰው በፍቅር ሊኖሩ ለሰው ለሰው በፍቅር ነው የሚያሸንፈው ማለት ነው። ቢሆንም ሞኒካ በጣም ተሳዳቢ ናት፣ ማንኛውም ሰው ያውቃታል። ከሚክ ጋር ስት ጌምስ ሆነ ሲኖር ደግሞ አሌክስም ደግሞ የሚኪ ነበርኩ ከሚኪ ቤት ነው ታፕታፕ የሚያደርገው የነበረው ና ያለው በጣም ደስ ይላል። እኔ ያሳቀኝ ነገር ደግሞ ልንገራቸው፣ ጮኸቷ ነው አንበሳዊ የሚወርደው ለሚኪ ነው የምትጮኸው ደግሞ እሷ ናት። መጀመሪያ እኔ እንደመሰለኝ እንደመሰለኝ የሚመሰላችሁ እንደተሸነፈች አላወቀችም። እሷ አሸንፋ ነው የመሰላት። አታውቅም፣ ጌም ተጫውታ አታውቅም። አሁን በዚህ ቅርብ ከሳምንት በፊት ምናምን፣ ጌም እንዴት ነው የሚጫወተው አሳዩኝ እያለች ነበረ። ምክንያቱ እሷ በፊት ጌም አትጫወትም። ቁጭ ብላ መጥታ የሆነ ሰው ትሳደባለች ምናምን፣ እንደዛ ብቻ ናት። ወይም ደግሞ ትዝናናለች ወይም በቃ እንደዚህ ከሆነ እንጂ ጌም ምናምን ተጫውታ አታውቅም። ግን ከሁሉ ሰው በፊት ታዋቂ የነበረ ናት እሷ ሞኒካ፣ ማንኛውም ሰው ያውቃታል ማለት ነው እና በአንበሳው የሶ ሲወርድ እሷ ትዘላለች። አረ እንዳትወድቅ፣ እንዴት ፈራውላት መሰላችሁ።